ሰላም፣ ሰላም ውድና የተከበራችሁ የዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝህ ትረፍረፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ። እዚህ በህፃን ልጅ የአዲስ አበባ ህዝብ እንዳለ ግልብጥ ብሎ ወጣ። በህፃን ሞት የተነሳ ህዝቡ በአጠቃላይ እንግዲህ ቁጣውን እያሰማ ነው ያለው፣ የአዲስ አበባ ህዝብ ማለት ነው። ፍትህ ለዚህ ህፃን እያሉ ናቸው። እንዲሁም በቦሌ አራብሳ ኮንዶሚኒየም አካባቢ የሚገኙ ነዋሪዎች በአጠቃላይ ሴት ወንድ እንድ በምታዩት መልኩ ግልብጥ ብለው ወጥተው ድምጻቸውን እያሰሙ ይገኛሉ። ፍትህ ለዚህ ህጻን፣ ፍትህ ለዚህ ህጻን እያሉ ናቸው። ትክክለኛውን ፍትህ ማግኘት አለበት። እንግዲህ ተይዟል ሰውየው ማለት ነው። አሰምቻችኋለሁ እንደ ተያዘ። እንዲሁም ጎረቤት የሆነ ሰው ነው እዛው እነሱ ጋር አንድ ጊቢ የሚኖር ልብስ ሰፊና ካልሲ ሻጭ የሆነው እንግዲህ ጎረቤት ነው። ይህን ህፃን በአጭር ያስቀረውና ቤተሰቦቹንም ሀዘን ላይ የጣለው እሱ ዋነኛው እሱ ነው። ተቀባዩ ተባባሪ ደግሞ አለ። ሁለቱም ተይዘዋል። እንዲሁም ስልሳ ሺ ብሩ እየገባው በደብረ ብርሃን አካውንት ነው። ከደብረ ብርሃን ባለ ተባባሪ በእሱ አካውንት ነው የገባ። የደብረብርሃን ያሉትም ተባባሪዎችም ተይዘዋሉ። በትላንትናው ዕለት ሁለት ሰዎች ነበሩ። እንዲሁም የቀብር ስነስርዓቱ በዛሬው ዕለት ተፈጽሟል። የህፃኑ በጣም ያሳዝናል ማለት ነው ይህን ወጣት ይህን ታዳጊ ህፃን አንድ ፍሬ ልጅ ገና የሰባት አመት ምንዋንም ዓለምን ያላያት ያልኖረ ህፃን በዚህ ልክ እንደዚህ መሆኑ ያሳዝናል። እንደምታዩት እናቶች እንግዲህ በጣም ከሚባለው በላይ እንዴት እየሆኑ እንደሆነ ተመልከቱ። ህጻኖች በጣም እናቶች፣ በጣም እያለቀሱ እያነቡ ይገኛሉ ማለት ነው። ምክንያቱም ልጅ ያለው ቀርቶ የሌለውንም አሳምሙናል ማለት ነው የዚህ ህፃን ማሟሟት በጣም በሚያሳዝን ሁኔታ እናቱ እንግዲህ ጉሊት ቸርችራ የምትኖር አንድ ምስኪን ጎመን ሻጭ እናት አባትም አንድ የቀን ስራ የሚሰራ የሚያሳዝን እናት እዚጋ እንደምታዩት ነው በጣም ልብ የሚነካ ሀዘን ነው ማለት ነው። በአጠቃላይ ለአዲስ አበባ ነዋሪዎች በአጠቃላይ ስጋትና ፍርሀት ሆኗል። ይህ ነገር እየቀጠለ ነው። ወዴት እየሄደ ነው? ይህም ሊባባስና ሊቀጥል የቻለው ምክንያቱም ትክክለኛ ፍርድ እየተሰጠ ስላልሆነ ነው። ትክክለኛ የፍርድ ውሳኔ እየተሰጠ ቢሆን ይህ ነገር ለአንዴና ለመጨረሻ ላይ ደገም በነሄ በንም ያቆም ነበረ ማለት ነው። ህጻናት እንዲሁም ጎንደር ላይ ባህር ዳር ላይ በተለያዩ ቦታ ህጻናቶች እንደዚህ እየተወሰዱና እየታገቱ ገንዘብ እየተጠየቁ እንዲሁም ህይወታቸው አልፎ በየመንገዱ የሚጣለው ትክክለኛ ፍትህ ስላጣች ነው አገራችን ላይ። እና ስለ መፍትሄው እንሂድ። አሁን እንግዲህ የኢትዮጵያ ህዝብ ቁጣውን እየቀሰቀሰ ነው። በምታዩት መልኩ ለመንግስት ጥሪ እያሰማ ነው። እባክ ልጆቻችን እንዴት እናሳድግ፣ እንዴት ወተን እንግባ፣ ልጆቻችን እንዴት ወተው ይጫወቱ፣ አንድ ነገር በለን ሲሉ በምሬትና በሀዘን እንዲሁም በማልቀስ በሚያሳዝን ሁኔታ በምታዩት መልኩ ግልብጥ ብለው ከተማውን እየዞሩ ይገኛሉ የአዲስ አበባ ነዋሪዎች። የእውነት ያሳዝናል። የእውነት ልብ ይሰብራል። የዚህ ህጻን አማሟት የሁላችንንም ልብ ነው የሰበረ። ምክንያቱም ከኑሯቸው አስቦ እናት ልጇ ዶሮ አማረኝ ብላ ዶሮውን ገዝታ ስትመለስ ያውም ጎረቤት ያውም የራስ ሰው የቅርብ ሰው አንድ ግቢ ውስጥ አንድ ቦታ የሚኖር እንደዚህ ያደረገ አይከብድም? አያምም? እንዴት ነው ልጆችን ለጎረቤት ተጥሎስ ሚካሄደው? እንዴት ጎረቤታችሁን አከራይ ተከራይ አንድ ግቢ አንድ አካባቢ በተለይ አዲስ አበባ ላይ ተጨፈላልቆ ነው ሰው የሚኖረው። ከየት ከየት እንደመጣ አይታወቅም። የራስ ግቢ ያለው የለም። እንደምታዩት በኮንዶሚኒየም ላይ አንድ ሺ አንድ ሰው ነው ያለ ከምን ከምን ከባሌ ከቦሌ ከምን ከምን የተለቃቀመ ነው ያለ እና ምንም ጀርባው ያልተጣራ ሰው ነው ያለ። ተመልከቱ። ይህ ሰው እንግዲህ አብሯቸው ጎረቤት አንድ ግቢ የሚኖር ሰው የሚታወቅ ሰው አያሳዝነው። በምን አንጀቱ ጨክኖ ነው ይሄ ሕፃን ልጅ ወስዶ እንደዚህ ያደረገው? ከባድ ነው። እውነት እናቶች አሁን አልቅሱ። የምታለቅሱበት ሰዓት አሁን ነው። የምታነቡበት ሰዓት አሁን ነው እናቶች። የምሬ ነው ምላችሁ። በጣም ያሳዝናል። በጣም ቅስሜ ይሰብራል ማለት ነው። እና ለቤተሰብ መጽናናት ያደልልን ለህፃኑ ነፍሱን የማራንል አንድ ፍሬ ልጅ የሰባት አመት ክፉና ደጉን ያላየው ነው። እናት ግን በምንድን ነው የምትጻና? እኛ አገር እኮ ፍትህ የለችም። አቢ እኮ ፍትህ አላገኘም። የአቢ እናት እያለቀሰች ነው። የአቢ ኮ በኮን በእንትን ተይዟል በቪዲዮ ተይዟል። አይታችሁ ከሆነ የአቢ እናት የአቢ ሲገደል ሲደበደብ የነበረውን በአጠቃላይ በቪዲዮ ሚስጥር አውጥተው ለቀዋል ማለት ነው። ግን መጠራራ ፀሃይ ከቀኑ ሰባት ሰዓት ህይወቱ አልፎ ምንም ፍትህ አላገኘም። ተመልከቱ፣ ድሀ ፍትህ አያገኝም። ኢትዮጵያ ላይ ለድሀ ማንም ድምፅ አይሆንም። አሁንም ፍትህ ለዚህ ልጅ እንበል፣ ሁላችሁም ፍትህ በሉ፣ እንደሄ በን ተነሱ፣ ሚዲያ ያላችሁ ሁላችሁም ለፍትህ እንቁም፣ ትውልድን እንታደግ፣ ትውልድን እናድን፣ እናቶች እንባቸው እንዲታበስ በአንድ ላይ እንቁም፣ ሁላችንም ድምፃችን እናሰማ፣ እባካችሁ፣ የኔ ጥሪ ነው ማለት ነው። እያንዳንዳችን ፍትህ ለዚህ በጨካኞች በአውሬዎች በሰው አውሬ ለተበላው ህፃን ፍትህ እንጠይቅ ይህ ሰው ተይዟል ግን ፍርዱ የሞት ፍርድ መሆን አለበት አሰቃቂ ሞት መፈረድ አለበት ለዚህ ወንጀለኛ ማለት ነው አለዛ ግን ይሄ ነገር እየቀጠለ ነው የትኛውም ሰው አላየንም ይሄ አይነት ፍርድ ሲፈረድበት ህጻናትን በአሰቃቂ እንደዚህ አሁን ይሄ ሰውዬ ወይ ሀያ አመት ወይ አስራ ሁለት አመት ይፈረድበታል ከዛም ተቀንሶ ነገ ጠዋት ሊወጣ ይችላል አስቡት ይህ ነገር ለምንድነው ማይታሰብበት በደንብ መታሰብ አለበት በጣም እና የኢትዮጵያ ህዝብ ምን እያደረገ እንደሆነ ምን እያሰበ እንደሆነ ሊገባን አልቻለም በአሁኑ ሰዓት እየተደረገ ያለው ነገር ቅስም የሚሰብር ነገር እየተደረገ ነው ፍትህ ለምንጠይቅበት ሰውም አተናል ለማን ፍትህ እንደምንል ከሚባለው በላይ ስማችን ተሰብሯል። ከእለት እለት ህጻናት እየሞቱ ከእለት ለት እየታገቱ ስልሳ ሺህ ብር ወስዶ አስክሬን የሚያስረክብ ሀገር ያለበት ሀገር እኮ ነው ኢትዮጵያ ማለት። አሰባችሁ። ልጆች ይታገታሉ፣ ገንዘብ ይጠየቃል። ቤተሰብ ያንን ገንዘብ ከየትም ከየትም አምጥቶ ይሰጣል። ከዛስ ከዛ መጨረሻ ላይ ልጆች ህይወታቸው አልፎ አስክሬን በራቸው ላይ ይጣልላቸዋል እና አንድ ማሳሰቢያ የምሰጣችሁ ቤተሰቦች እባካችሁ፣ ወላጆች ልጃችሁ ከጠፋ ልጃችሁ ከታገተ ርቃችሁ እንዳትሄዱ። እዛው ግቢ ውስጥ እዛው አብራችሁ የምትኖሩት አከራይ ተከራይ ሊሆን ይችላል፣ ኮንዶሚኒየም አንድ አፓርታማ ሊሆን ይችላል። እዛ ውስጥ ፈልጉ፣ እዛ ያሉትን ሁሉ አፍናችሁ ያዙ። ፖሊስ ይህን ነገር በተደጋጋሚ ማድረግ አለብህ። ብዙ ጊዜ እኛ ሚዲያ ላይ የጮህን ነው። የምሬን ነው። ብዙ ጊዜ ልጆች የሚገኙት በቅርብ ሰው። ልጆች እንደዚህ የሚታገቱት ህጻናት የመደፈር ጥቃት የሚደርስባቸው የመታገትም ህይወታቸው የማለፍም በማን ነው? በቅርብ ሰው፣ በጎረቤት፣ በአካባቢ ሰው፣ በአከራይ፣ በተከራይ ምናምን እና ይሄን እንዴት ነው ማሰብ ያቆማችሁት? ይሄን እንዴት ነው ማታስቡት? ኢትዮጵያውያን ምን ሆናችሁ ነው? እርቃችሁ ሌላ ቦታ ፍለጋ ለምን ትሄዳላችሁ? አካባቢያችሁ ያለውን ሰው ፍን አድርጋችሁ ያዙት። እና ምርመራ ቀጥሉ። ከቤታቸው ከጓዳ ጉድጓዳቸው ጀምራችሁ እያንዳንዳቸውን ላይ ብቻ እየወሰዳችሁ መርምሯቸው። በፍጹም ከርቀት አይመጣም። ተመልከቱ፣ ይሄን ልጅ ሀያ ብር ሰጥቶት ሄድና፣ እናትህን ዶሮ ግዢልኝ በላት ብሎ ልኮት፣ ይሄ ምስኪን ህፃን ሂዶ የማየኛ ቤት ዶሮ የለም እነሱ ቤት አለ ስሪልኝ ብሎ ሄደ። ሁለት ቀን አሳድረው ህይወቱን አጥፍተው ወንዝ ዳርጣሉት። አቤት ጭካኔ! ሀያ ብር በእጅ ይዞ ነበረ ሻያ ብሩን እንዲ እንዲሄድ ነው ይሄን ነገር እንዲያደርግ አባብለውት እናት ዶሮውን ልገዛ ስትወርድ ስትመለስ ግን ልጇን አላገኘችው ዶሮ አማረኛ ያለው ልጅ ይዛ የመጣችሁን ዶሮ ልጇ አልበላም ለአንዴና ለመጨረሻ አጣችሁ በጣም ነው የሚከብደው እንዴቱን አንድ ያሳደገችው አስቡት ሰባት አመት ሙሉ አሁንም አራስናት እንዴት ነው ያሳደገችው ጎመን ሽጣ ጉልት ተቀምጣ የሰው ፊት አይታ ፀሐይ ዝናብ መከራ ተፈራርቆባት እንዲሁም በራስ ጀርባዋ ራሱ እምቢ ያላለችው ልጄን አምሮት ማ ብላ ፍላጎቱን ላሟላ ብላ ዶሮ ልገዛ ስትሄድ ነው እሷ ልጇ ምን ጥቅ ያደረጓት። በጣም የሚያሳዝን በጣም ቅስም የሚሰብር የእውነት ያውማል። ፈጣሪ ፍረድባችሁ። እግዚአብሔር አምላክ የህፃን አምላክ ይፍረድባችሁ የዚህ ዱዳ አምላክ ይፍረድባችሁ እኛ በመያዙ አንደሰትም መያዝ ብቻ ሳይሆን ትክክለኛው ፍትህ ማግኘት አለብን ትክክለኛ ፍርድ መሰጠት አለበት እንጂ የሁሉም ተደባብቆን የቀረበ አጠቃላይ ህጻናት ስንት ህጻናት ጮህን ስንት ህጻናት አለቀስን ያ ሁሉ ደመከልቡኑን የቀረ ቤተሰባን ብትሆን የቀረ የወጣቱን የህጻናቱም ደም አልተመለሰም ፍትህ አልተገኘም። ኢትዮጵያ ውስጥ ፍትህ በገንዘብ ነው፣ ያለው ያገኛል፣ ገንዘብ የሌለው ፍትህ አያገኝም። ይሄ ነገር ይታሰብበት። ለዛም ይመስላል ዛሬ የአዲስ አበባ ህዝብ እንግዲህ በእንባ ህጻኑን ቀብሮ ፍትህ ለህጻኑ እያለ ግልብጥ ብሎ ወጥቶ ድምፁን እያሰማ ነው። መንግስት አንድ ነገር በለን፣ ወልደን እናሳድግ የወላድ መሀን ሁነናል እያለ ህዝቡ ቁጣውን እያሰማ ነው። ባልወለድኩ የሚባልበት ዘመን ላይ ተደርሷል። አሁን ላይ ምን ነው፣ ልጅ ባልሰጠኝ፣ ልጅ ባልወለድኩ፣ መሃን በወንኩ። ምክንያቱም ሰው እየፈራ የወለደውን ካላሳደገ ምንድን ነው ትርጉሙ? ቅስም ይሰብራል። በጣም እውነት፣ ያማል ከሚባለው በላይ ማለት ነው።